ለሰላም ዘብን ቆማለን። ዘብን ቆማለን። ወንድማችን አንድነት በማጽናት ያስቀመጥነው እንግዲህ እናሰከለን እናሰከለን። እንደ ኮምቦልቻ ከተማ ያደረግነው ሰላማችንን የጠበቅን ነው። ሰላማ የተረጋገጠች ናት እና ሰላም ለሁሉም ጠቃሚ ነገር እስከሆነ ድረስ የወደ ውጭ የታጠቁ ወንድሞች እንታችን ከሰላም ነውና ትርፍ የሚገኛል በሰላም ወደ ሰላም ድርድሩ እንዲመጡልን የልባችን የእናትነት ምኞቴን እና የእናትነትም የእህትነቴን ሀሳብ ልገልጽውላቸው እወዳለሁ። ሰላም ምን ያህል ትልቅ ዋጋ እንዳለው ከዚህ ቀደም ባለው ጦርነት ይታወቃልና፣ ለዚህ ማሳያ ደግሞ የኮምቦልቻ ማህበረሰብ በተለይ ወጣቱ ክፍል ምን ያህል አስተዋጽኦ እያደረገ እንደሆነ በግልጽ የሚታወቅ ነገር ነው። በጥቅሉ ኮምቦልቻ እንደ ኮምቦልቻ እንደ ሰላም ለሀገር ተምሳሌት የምትሆን ከተማ ናት እና ይህንን ሰላም አስጠብቆ ለመሄድ ከታች ከአመራሮቻችን ተልዕኮ በመቀበል ጭምር ወጣቱን እያስተባበርን ማህበረሰቡን እያስተባበረን ሰላሙን አስቀጥሎ ልማቱን እያፋጠነ ኮምቦልቻ ከተማን የኢንዱስትሪ ከተማ እንደመሆኗ መጠን ትልቅ ለማድረግ አመራሮቻችን ጋር ተልዕኮ እየተቀበልን እየተወያየን ሰላሙን ለማስጠበቅ እየተሰራ ያለ ስራ አለ። የሰላም እጦት በጣም በጣም ከሚገባው በላይ አካል ጉዳተኛን፣ ሴቶችን፣ ሕጻናትን አረጋውያኖችን ነው ከሚገባው በላይ ጉዳት የሚያደርሰውና እንደ ሴትነቴ ሴቶች አደረጃጀትን በማጠናከር ልጆቻችንን በመምከር ባሎቻችንን በመምከር ወደ ሰላም እንዲመጡን እንድንሰበሰብ ስለ ኢትዮጵያ ህዝባችን ስለ ኢትዮጵያ ሰላም ብቻ እንዲያስብና እንዲዘምር ሁሉን የማስተማር ባደረጃጀታችን ጠንክረን እየሰራን ሴቶች ከማንም በላይ አቅምና መላ ያለን ሴቶች እስኳን ድረስ እንደ ሴትነቴ አደረጃጀቴን ይዤ እየጠነከርኩ ነው ያለሁት ለሰላም አሁንም ወደ ኋላ የምንልበት መንገድ የለንም ሁላችንም ለሰላም ዘብ እንቆማለን ዘብ እንቆማለን የከተማችን ህዝብ ለሰላም ባለው ቁርጠኝነት አቋምና ተግባር ምክንያት ከተማውን ሰላም በማድረግ ለኢንቨስትመንት የተመቸ ከተማ እንድትሆን አድርጓል። በቀጣይም ከሀገራችን ካሉ ከተሞች ተስፋ ያላት ከተማ እንድትሆን እያደረጋት ይገኛል። ጽንፈኞች የአማራ ክልልን ህዝብ ንብረት በማውደም ተማሪዎችን ከትምህርት ቤት በማገድ ተማሪና መምህራንን በጭካኔ በመግደል ከፍተኛ ከተሞችን በመዝረፍና በማቃጠል የግብርና ስራን በማደናቀፍ በአጠቃላይ በክልሉ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ቀውሶችን በመፍጠር ደካማ ክልል እንዲሆን ሰፊ ስራ እየሰሩ ይገኛል። ይባስ ብለው በአሁኑ ሰዓት ከሀገራችን ታሪካዊ ጠላቶች ጋር በጋራ በመሆን ሀገር ለማፍረስ እንደ ዋነኛ መጠቀሚያ መሳሪያ እያደረጓቸው ይገኛል። የአማራ ክልል ሕዝብ ከሌሎች ብሔር ብሔረሰቦች ጋር ያለው ግንኙነት በማሻገር በማጣላት እንዲሁም ክልል ውስጥ ያሉ የተለያዩ ብሔረሰቦችን በማጥቃት የተለያየ ስም በመስጠት ክልሉ ላይ ባላቸው አብሮነት ላይ እንዲጠራጠሩ እያደረገ የክልላችንን አንድነት ችግር ውስጥ የሚጥል ስራ እየሰራ ይገኛል። ጽንፈኝነት ብዝሃነትን የማይቀበል ከራሱ ሀሳብ ውጭ ያለን የማይቀበል ብቻ ሳይሆን ፍላጎቱን በኃይል የሚያስፈጽም ጨካኝ ተግባሮችን ሁሉ የሚፈጽም ነው። መንግስት ምንም አይነት የፖለቲካ ልዩነት ቢኖርም በሰላማዊ መንገድ በውይይት መፍታት አለብን ብሎ ያምናል። ለዚህም የተለያዩ ጥረቶችን የሰላም ጥሪዎችን እያደረገ ይገኛል። በዚህም አብዛኛው የጽንፈኛው አባላት በሰላማዊ መንገድ በመግባት የተለያዩ ስልጠናዎች እየተሰጠው ወደ ልማት ስራ በመግባት ጀምሯል። ነገር ግን ከውጭ ጋር ያላቸው ግንኙነት በመዝረፍ ሀብት በመፍጠር ኑሯቸውን ያደረጉት እስካሁን ወደዚህ ስራ መግባት አልቻሉም። ስለሆነም መንግስትና ህዝቡ በመቀናጀት ይህንን ሰላማዊ አማራጭ ተቀብለው እጅ ሰጥተው ችግሮቻችንን በውይይት እንዲፈቱ አሁንም የጀመርነውን ትግል አጠናክረን መቀጠል ይኖርብናል። ይህንን አንቀበልም ብለው ከዚህ ውጭ ከሰላም አማራጭ አንቀበለውም ብለው ህዝቡን፣ አገርን ለማፍረስ የሚሰሩ አካላት ጋር ግን ተገቢውን ህጋዊ እርምጃ መንግስት የሚወስደውን ስራ አጠናክሮ እንደሚቀጥል እርግጠኛ ነን። ትልቁ አላማችን አንግበን የመጣ ነው። በዛሬው ዕለት አገራችን ኢትዮጵያ ሰላም መሆን አለባት በሚል ነው ማህበረሰቡ መንግስትም አብሮ ተባብሮ ሰላምን ማረጋገጥ መቻል አለበት። የመንግስት ዋነኛው ተልዕኮ አንዲት አገር ሆና እንድትቀጥል ሰላም መኖር መቻል አለበት። ስለዚህ አላግባብ ጽንፈኝነት ይዘው የተቀመጡ ሰዎች ልብ ሊገዙ ይገባቸዋል። ወደ ማህበረሰባቸው ተቀላቅለው አገራቸውን ሊያለሙ ይገባል ብለን መጀመሪያ ይሄን ጥሪ አልችፈልግም ፈልግም ብሎ አሻፈረኝ ያለ ሰው ካለ መንግስት ተመጣጣኝ እርምጃ ወስዶ አገርን ሰላም አለበት ብለን እናምናለን። ሃይማኖትም እንደ ልብ ሲመለስ ዘንድ ማህበረሰቡ ደሃ ደካማ ሰርቶ በልቶ ሊገባ ዘንድ ምን ይፈልጋል? ሰላም ያስፈልጋል። ሰላም ከሌለ አንዲት ሀገር አገር ሆና መቀጠል ስለማችል መንግስት የመጀመሪያ ተልዕኮ ሰላም ማረጋገጥ አለበት ብለን ነው የወጣ ነው። ማህበረሰቡ ያለው እድምታ ነው። ሰላም በጣም ትርፍ አለው። ይሄ ስብሰባ ራሱ ውይይት፣ መገናኘታችን በሰላማችን ነው። ሰላም ጥሩ ነው። ወጥቶ መግባት በሰላም ነው። መብላት መጠጣ በሰላም ነው። ደስታ ብትለው ለሶ ሞት ብትለው በደስታ በሰላም ነው የሚሆነው። ሰላም ተለለ መኖር የለም መውጣት መግባት አይቻልም መብላት አይቻልም ሁሉ ነገር የከፋ ነው ሰላም ተለለ ማለት ነው። ለሰላማችን አሁንም ተጎን ዘብ እንቆማለን ሌት ተቀን ማለት ነው ሰላማችን እንዲጠበቅ፣ አሁንም በእኛም ሆነ ባገሩ ሰላም እንጠብቃለን። ሰላም በማገኘታችን ብዙ ውሃ ድልድል ተሰርቶልናል ውሃ ማገጃ ጎርፍ የማይመጣው አትክልት በጣም የተሟላ ነገር አለን በሰላማችን እና ብዙ ትርፋማ ይሆን ነው። አሁን በሰላም ሁኔታ ነው እና ቀጣይም ቢሆን ይህን ሰላም ይዘን ተቀጠልን አሁንም ሌላ ነገር ይመጣልና በእናስባል። አላህ ፈጣሪያችን አምላካችን አስታውሱኝ አስታውሳችኋለሁ፣ አመስግኑኝ፣ አትካዱኝ ይላል። የመጀመሪያ ፈጣሪያችንን ለዚህ መሰባሰብ ያበቃንም በሰላም አልሐምዱሊላህ። ምስጋና ተልብ የተነሳ ለአላህ እና እናመስግን ሁላችንም። ከዛ በመቀጠል በሰላማችን ኢንሻአላህ ይሄው አመቱን ሞልቶ በተጠቀሱት መሰረት ማለት ነው። የልማት እንቅስቃሴዎች ምን ያክል እንደሄዱ በትምህርትም እንደዚሁ ሰላም በመኖሩ ነው። ይሄን ሰላም እንዴት እንዲህ ሳንመለከተው ሚስጋና አሁንም ላላህ ሚስጋና ሰጥተን በመቀጠል ይሄን ነገር ቋሚ ሆነው ማስከል በያዙት የመንግስት ባለስልጣኖችና እንደዚሁም አጋሮቻችን የኛ አካል የሆኑ ተኛው ውስጥ የወጡ የሆኑ

አላህን አልገዛም የሚል አመሳሳይ እንደሚኖር ይሄን መጠራጠር የለብን የለብንም በየማንኛውም ሰዓት ማለት ነው። ስለዚህ ህዝብ ምን ይጠበቃል ሲባል የህዝብ አንድነት ይጠበቃል። የህዝብ ትግል ይፈልጋል። ይሄ ዛሬው ሰልፍ ብቻውን ዝም ብሎ የመጣ ነገር አይደለም። ብዙ ወንድሞች ጧት ተንስተው ለሊት ተንስተው ቅስቀሳ አድርገው ይሄ ሰልፍ በስርዓት እንዲሆን አድርገው ይለፋሉ ማለት ነው። ስለዚህ እስከመጨረሻ ለሰላማችን ትግል ካላደረግን ዝም ብሎ ሰላም እንደማይመጣ ሁላችንም ማወቅና መገንዘብ መቻል አለብን። ሁላችንም ለሰላም ዘብ እንቆማለን። የአማራን ህዝብ ነጻነት የሚፈልግ ሳይሆን ከኢትዮጵያ ታሪካዊ ጠላቶች ከህወሓት ከሻቢያ፣ ከግብፅ ጋር በመተባበር በመብከር ኢትዮጵያን የማፍረስ እቅድ ይዞ የተነሳ የጸንፈኝነት ጽግ ነው። በመሆኑም ከምንም በላይ ሀገሩ ወዳድ የሆነውን የቃሉ ህዝብ ይህን ጸንፈኛ አካል ከታሪካዊ ጠላቶቻችን ጋር አብሮ ሀገርን ለማፍረስ ያለውን ዓላማ ተረድቶ ወረዳውን፣ ክልሉን ብሎም ሀገር እንዲጠብቅ አደራችንን ለማቅረብ እንወዳለን። በፀጥታ ስራ ላይ በመሳተፍ በችግሩ ዙሪያ ከወረዳና ቀበሌ አመራሩ ጋር በመምከር ለጸጥታ አካል ሎጂስቲክስ ድጋፍ የሚሆን በነፍስ ወከፍ በማዋጣት የጸጥታ መዋቅራችን ከወረዳው አልፎ በጎረቤት ወረዳዊ ጭምር ህግ በማስከበር ወረዳችንን ሰላም ማድረግ ችለናል። ሰላም በመሆናችን በወረዳችን ሰላማዊ እንቅስቃሴ አለ። ሕዝባችን ያለምንም ስጋት ወጥቶ ይገባል። ሕዝባችን በተለመደ ኢኮኖሚ እንቅስቃሴ ውስጥ ይገኛል። ከምንም በላይ ግን የሕዝባችን የልማት ጥያቄዎች እየተመለሱ ይገኛሉ። ለአብነት ያክል ከ60 ሚሊዮን ብር በላይ ወጭ በማድረግ የቦርከና ድልድይ ተሰርቷል። በቦሰና በቦሰና እና በግራራምባ ቀበሌዎች የመስሎ ግንባታ እየተጠናቀቀ ይገኛል። ከስራ እድል ፈጠራ አኳያ በተለያዩ ቀበሌዎች ትልልቅ ሸዶች እየተገነቡ ይገኛሉ። ለአብነትም በ01 አራቦ የተሰሩ በርካታ ሸዶች ማሳያ ይሆናሉ። ከ25 ሚሊዮን ብር በላይ ወጭ ተደረገበት የደጋን አንደኛ ደረጃ ትምህርት ቤትንም ማንሳት ይቻላል ከ25 ሚሊዮን ብር በላይ ወጭ ተደረገበት የደጋን አንደኛ ደረጃ ትምህርት ቤት ተጠናቆ ለትምህርት ሥራው ክፍት ተደርጓል አጠቃላይ አውጋቸው ከመቶ ዘጠና ሚሊዮን ብር በላይ የሚሆኑ የደጋን የገርባ የዜሮ አራት አዳሚ የመጠጥ ውሃ ግንባታዎችን በመጠናቀቅ ላይ ናቸው በዚህ አመት ህዝባችን በራሱ አቅም ከሚሰራቸው መንገዶች በተጨማሪ በክልላችን መንግስት ከስድስት በላይ የመንገድ ፕሮጀክቶች እየተሰሩ ይገኛሉ ይህም ከሀርቡ ሚአዋ ከደጋ ደረሳ ከደጋን ከደጋን ጀጀባ ግራራምባ የዜራሃሎት ተወዳጆ ሁለት የድልድይ ግንባታ ወደ ስራ ተገብቷል። የተገበራቸው ወረዳችን ህዝቦች እነዚህና ና ያልጠቀስኳቸው እናንተ በየአካባቢያቸው የምታዩዋቸው በርካታ ስራዎች በግብርና በጤና በትምህርት በተለያዩ ዘርፎች በርካታ ስራዎች አሉ። በመሆኑም እነዚህ ሁሉ ስራዎች የተሰሩት ወረዳችን ሰላም በመሆኑ መሆኑን አውቃችሁ የተሰሩት ሰላም በመሆናችን ስለሆነ ከእስከዛሬው በበለጠ መልኩ ለሰላም እንድትሰሩ ለአመራርና ለጸጥታ አካሉ ተባባሪ እንድትሆኑ ጥሬን እያቀረብኩኝ እንደ ጅምባ ከተማ አስተዳደር፣ እግዚአብሔር የተመሰገነ ይሁን፣ እስካሁን ሰላማችን አልደፈረሰም። ሁሉም ስራዎች በአግባቡ እየተሰሩና መልካም ሁኔታ ሰላማችን እስካሁን ድረስ እንደተጠበቀ ነው። ነገር ግን በተለያዩ አካባቢዎች የምንሰማቸው የእርስ በርሳችን ግጭቶች የማይጠቅሙን፣ ህብረተሰባችንን የሚጎዳ ትውልድን ደግሞ በተለይም ደግሞ ተተኪ ትውልድ ሊያሳጣ የሚችል ስለሆነ ይህ የእርስ በርስ ጦርነት ለማንም አይጠቅምም። ሰላም ለሁሉም ያስፈልጋል። ሰላም ምግብ ነው፣ ሰላም አየር ነው፣ ሰላም ውሃ ነው። ሁሉ ነገር ያለ ሰላም ሊሆን ስለማይችል ጸሎት ለማድረስ ሰላም ያስፈልጋል ለመኖር ሰላም ያስፈልጋልና በሱም የምናተርፈው ነገር ስለሌለ ሁላችንም ወደ ሰላሙ እንድንተባበር እንድንመለስ የሚል ነገር ነው ያለ። ሴቶች እየተደፈሩ ነው። እዚህ አካባቢ ሰላም ቢሆን በሌላ አካባቢ እየሰማን ነው፣ በሚዲያ እየተላለፈ ነው። በጎረቤት ሀገሮችም ከዘመዶች እየሰማን ነው። ሴት ልጅ እየታገተች እየተደፈረች ሕጻናቶች የትምህርት ገበታ ላይ እየተገደቡ ተምረው ነገ ሀገር ተረካቢ ይሆናሉ የተባሉ ልጆች ወደ ኋላ እየቀሩ ነው ያለው እና ሴት ልጅ መደፈሯ በጣም ያሳዝናል። ልጆች ተትምህርት መቋረጣቸው በጣም ያሳዝናል። ሴት ልጅ እናት ምናት እህት ምናት ሚስት ምናት አጉራሽ ምናት እና መንግስት የሰላም ጥሪ በየሰዓቱ እያቀረበ ነው፣ ምንም ሊሳካ አልቻለም። እዚህ አካባቢ በርግጥ በጣም ሰላም ነው። አልሐምድላ ረብላለ ምንም የሆነ ነገር የለም። ግን ስጋት ላይ ነው ያለነው እና መንግስት ቆም ብሎ እንደዚህ ጥሪ እያቀረበ ጽንፈኞችን ወደ ጉያው አምጥቶ መሆን ባለበት መልኩ ሰላም ቢፈጠር የሚል ምን ነው መናገር የምንፈልገው ሰላም የሁሉም መሰረት ነው የህይወት መሰረት ነው ፈጣሪ መጀመሪያ እኛን ሲፈጥረን እንድናስተምርም ሆነ የተሰጠን ተልእኮ ሰላምን ነው ማንም ሰው መንግስት ጋር ቀርቶ መንግስት ቢከፋ እንኳ እሱን ዱአ በማድረግ እንዲስተካከል ማድረግ እንጂ ጦር እንደ ማንሳት ለማንም በሃይማኖታችን አይፈቀድም። በቃ ከዛ ውጪ ግን ማንኛውም ሰው በጥንፈኝነት ተነስቶ መንግስትም ሆነ አገር መበጥበጥ በሃይማኖታችን የተወገዘ ነው። ከዛ የተነሳ ብዙ ችግር በአካባቢያችን ላይ በክልላችን በተለይ ይኸው እንግዲህ ሁለት አመቱ ነው ምንም በማይመለከት ነገር ለህዝብ በማይጠቅም ነገር ህብረተሰቡ ተለያየ ችግር ውስጥ ገብቶ ነው ያለው። ግን አሁን መንግስት በሚያደርገው መንግስት በትክክለኛው መስመር እየሄደ ወደ ሰላም ነው እያለ ጥሪ እያደረገ ነው። ይህን የማይቀበል አካል ታለ መንግስት የራሱን ስትራቴጂ እና አካሄድ መሄድ ያለበት ህብረተሰቡ ግን እኛም ተመንግስት ጎን ቁመን እንታገላለን ማለት ነው። የዚህ ጦርነት አስከፊነትና ከሌሎች ግጭቶች የሚለየው ነገር ደግሞ የአማራ ህዝብ እርስ በርሱና በራሱ የአብራክ ክፋይ ልጆች እየተወጋ መሆኑ፣ የአማራን ህዝብ ማህበራዊ እሴቶች የሚያጠፋ ድርጊት እየተፈጸመ መሆኑ፣ ይህ ውስጣዊ ግጭት ለቅርብና ለሩቅ ጠላት ራስን አሳልፎ እየሰጠ ያለ በመሆኑ በታሪኩ ታይቶ የማይታወቅ የጽንፈኝነት ልምምድ እያመጣ መሆኑ ክልሉን ክፉኛ እየጎዳና ለወደፊትም ውስብስብ ችግር ውስጥ እንዲንቆይ ምቹ ሁኔታ እየፈጠረ መሆኑን መላው ማህበረሰባችን እንዲገነዘበው ጥሪ ማቅረብ እፈልጋለሁ። የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች እና መላው ማህበረሰባችን በሙሉ፣ በዚህ መሰረትም በክልላችን የተጀመረ የጽንፈኝነት ትግል መነሻው የአማራ ህዝብ ጥያቄዎችን በጉልበትና በአፈሙዝ አስመልሳለሁ ብሎ ቢሆንም እየሄደበት ያለው መንገድ ነገሩ ተገላብጦ መብትህን አስከብርልሃለሁ ብሎ የተጀመረው ትግል በተቃራኒው የአማራ ህዝብን በመግደል፣ በማፈናቀል፣ በማገት፣ በማሰቃየት ንብረት በመዝረፍ ትምህርት ቤቶችን የጦር ካምፕ በማድረግና ተማሪዎች እንዳይማሩ በማድረግ መምህራኖችን ማገትና መግደል፣ መንግስት ሰራተኞችን ማገትና መግደል፣ ነጋዴዎችን ማገትና መግደል፣ የግብርና ኢንዱስትሪ ምርቶች ከቦታ ቦታ እንዳይንቀሳቀሱ ማድረግ፣ መዝረፍ የአማራን ህዝብ ማህበራዊ ሴት የሚሸረሽር በውጭ ወራሪ ኃይሎች ተፈጽሞ የማያውቀውን ግፍና መከራ በሃይማኖት አባቶችና በሀገር ሽማግሌዎች ላይ መፈጸምና ማገት፣ መግደል እንዲሁም በእምብርክ ማስኬድ የአማራን አንጡር ሀብቶች ቋሚና ተንቀሳቃሽ ንብረቶችን ማቃጠልና መዝረፍ እንዲሁም እንቅስቃሴ መዝጋት ከመቼውም ጊዜ በላይ የኑሮ ውድነት እንዲባባስ በማድረግ በየትኛውም የውጭ ጥላት ያልደረሰበትን ስቃይና እንግልት በአብራኩ ልጆች እንዳይ ተደርጓል። ህብረተሰቡም ቀድሞ በተዘራው የውሸት ፕሮፓጋንዳ ተደናግሮ ለመደገፍ የሞከረ ቢሆንም፣ ሁኔታው እየጠራና እውነት እያሸነፈች ስትመጣ ይህ አካል ፈጽሞ የአማራ ህዝብን የማይወክል ለግል ጥቅሞ የሚንቀሳቀስ ራሱን ብቻ የሚያዳምጥ የማህበረሰቡ ስቃይ የማይገባው መሆኑን ሲረዳ ከዚህ በላይ በቃ በማለት ፊት ከማዞሩ ባለፈ ፊት ለፊት ገጥሞ እየታገለ ይገኛል። መንግስትም ይህን ችግር ለመቀልበስ የተደናገረውን የአማራ ህዝብ የጠራ አመለካከት እንዲይዝ እጅግ ዘርፈ ብዙ መድረኮችን በመፍጠር ከሰላም ጎን እንዲቆም በማድረግና በተለያየ መንገድ ተደናግሮ ጫካ የገባውን ጽንፈኛ ኃይል ወደ ሰላም እንዲመለስ ተደጋጋሚ ጥሪ በማቅረብና አሻፈረኝ ያለውን ጽንፈኛ ኃይል ደግሞ የህግ የበላይነት እንዲከበር የሀገር መከላከያ ሰራዊት፣ የጸጥታ መዋቅር፣ ሰላም አስከባሪ፣ አድማ መከላከልና የሚሊሻ መዋቅራችን ትብሪት በመስጠት አስፈላጊውን እርምጃ በመውሰድ በክልሉና በሀገር አቀፍ ደረጃ የተሞከረውን የመፈንቅለ መንግስት ሙከራ በማክሸፍ አሁን ላይ ክልሉ ከአንጻራዊ ሰላም ወደ ሙሉ ሰላም እየቀረበ እንዲመጣ እጅግ ከፍተኛ መስዋዕትነትና ተጋድሎ በማድረግ የተረጋጋ ክልል እንዲሆን እየተሰራ ይገኛል። ይህን አሁን ላይ እየተገኘ ያለውን ውጤታማ የሰላም ዘመቻ ሁላችሁም በመቀላቀልና በመደገፍ የተረጋጋ ፍጹም ሰላም የሆነ ልማትና መልካም አስተዳደር የሰፈነበት ክልልና ጥሩ ስነ መግባር ያለው ትውልድ እንዲፈጠር እንዲሁም ክልላችን በኢኮኖሚ ዘርፍ ራሱን የቻለ ክልል እንዲሆን የበኩላችሁን አስተዋጽኦ እንዲታደርጉ በአማራ ህዝብ ስም በድጋሚ የጥሬን አቀርባለሁ። በሰላም እጦት ምክንያት በርካታ የሴቶች ጥቃት ነው። ሴቶች ላልተፈለገ ጥቃቶች ይጋለጡብናል። በርካታ የንጆዎች መጥተውም እዚህ ከተማ ላይ ነው በተለይ የሰሩት ከዚህ በፊት በደረሰው በጽንፈኛው በደረሰው ጦርነት ምክንያት በርካታ ሴቶች ላይ ጥቃት ደርሶብናል። ድብቅ ነው የሴቶች ጥቃት፣ ብዙን ጊዜ በሚስጥር ነው የሚወጣው። በዛ ልክ ደግሞ በደረሰው ጥቃት ምክንያት በርካታ ችግሮች ደርሰዋል ማለት እንችላለን። እስኪ እስካሁን ድረስም ይህ ይፈጠራል በሚል ስጋት ከቦታ ቦታ ባልተፈለገ መንገድ በመንቀሳቀስ ጥቃት የደረሰባቸው ሴቶች አሉ፣ አሁንም እየመጣ ነው በሚል ስጋት። ስለዚህ የሰላም ዋጋው ሰላም ለሁሉም ሁሉም ለሰላም የሚለው መሪ ቃል ከባድ ነውና መንግስት አሁን በጀመረው የሰላም ማስከበር ሂደት ላይ ሰላሙ እነዚህ አካል ላይ የቋሚ መፍትሄ የተሰጥቶ የመጨረሻ ሰላማችን ብናረጋግጥ ማረጋገጥ እንዳለብን የሁላችንም ጣልቃ ነው። ለሰላም መንግስት ብቻ ደግሞ ሊሆን አይችልም። ሴቱም፣ ወጣቱም፣ እናትም፣ አባትም፣ እህትም ወንድምም በዚህ አካል ላይ ጣልቃ ገብቶ የሚነጋገር ካለ ችግሮቹን እየፈቱ ወደ ሰላም መምጣት ግድ ስለሆነ የተጀመረው የተጋገረው እንጀራ አያስበላም። ሰላም ከሌለ ከዚህ በፊት አይተነዋል የጫካው ጫካ ባልተፈለገበት መንገድ ሂዶ በርካታ ችግሮች ሲደርስብን፣ ስለዚህ ከዛ ልንማር ይገባል። እነኛ እንደምነት አባት በቀን አምስት ጊዜ በጸሎታችን በስግደታችን ላይ ስለ ሰላም እንዘምራለን። ምክንያቱም ያለ ሰላም ምንም ነገር ሊኖር ስለማይችል ማለት ነው። ስለዚህ ከተማችንን ከሚመለከታቸው አካላት ጋር በመሆን ለሰላማችን እየታገልን እየሰራን ነው ለቀጣይም እንሰራለን። ሰላም ባልነበረበት ሰዓት አይደለም ውጩ ቤተ እምነቶች እንኳን ሰላም አልነበራቸውም። ማንም ሰው ገብቶ ቤተ ክርስቲያን ገብቶ መጸለይ አይችልም። ሙስሊም በመስጂዱ ዱዓ ማድረግ አይችልም። ስለዚህ ሰላም ከሁሉም በስተፊት ይቀድማል ማለት ነው። ሰላም ሲኖር ሕፃናቶች መቅረጽ ይቻላል። በሰላም ልጆች ወልዶ ማሳደግ ይቻላል። ስራ መስራት ይቻላል። ነጋዴውም፣ ተማሪውም፣ አስተማሪውም ሁሉም በየዘርፉ ተንቀሳቅሶ ውሎ የሚገባው ሰላም ሲኖር ብቻ ነው። ሰላም ከሌለ ሁሉም ነገር የለም። የጦርነት አስከፊነቱ ቤታችንን ለቀን እንጀራ ልመና ሌላ ቀበሌ ዜሮ አራት አጋምሳ ጎጣችንን ቤታችንን ለቀን ጉኖቻችንን ለቀን ተሰማርተን እንጀራ ለምነን ቤቶ ያሳድሩን ብለን አሳድረውን መልሰን እንደገና አገራማን ሲሆን ግቡ ወደ ቤቶች ቤታችሁ ተብለን ስንገባ ያው የሞተ ሞተ፣ የቆሰለም ቆሰለ፣ የተዘረፈም ቤት ተዘረፈ። እስካሁን ግን ታሁን ቀደም ጠጥታውና የከተማው የከተማ አስተዳደር ፖሊሶቻችን ነቅተው በመጠበቃቸው ወጣቶቻችን አልሐምዱሊላህ በደህና ላይ እንገኛለን። ጦርነት በጣም አስከፊ ነው፣ ለምንም አይፈለግ። በተለይ ለሴት አስከፊ ጉዳት ነው ያለው ሰብአዊ ጉዳት ሴቶች ይደፈራሉ። እንደ ቀበሌ በሴት በጣም አስከፊ ጉዳት ነው የሚያደርሰው በሴት ላይ በተለይ የሀርቡ ከተማ እና ዙሪያ ቀበሌ የቃሉ ወረዳ ዙሪያ ቀበሌ በተደጋጋሚ አንድ ላይ ሰልፍ ያደርጋል። በሰላሙ ዙሪያ ላይ እጅግ በጣም በሚያስደምም ሁኔታ አሁን የዛሬው ለሶስተኛ እና ለአራተኛ ጊዜ ነው። በጣም ለሰላሙ ወዳድ አገሩን ቀበሌውን እና ወረዳውን ለማስጠበቅ ከፍተኛ ጥረት የሚያደርግ ማህበረሰብ ነው ያለን። ስለዚህ ይህንን ጥረቱን ማስቀጠል የግድ አለበት። ማንም ሰው መጥቶ በአካባቢው ላይ እና በከተማው ላይ ሌላ ነገር ማድረግ እንዳይችል መጠበቅና መከላከል ሀገሩን መጠበቅ የግድ ያስፈልጋል በሚል በተደጋጋሚ በተፈጠሩ መድረኮች እነዚህኑ ተግባራዊ እያደረገ ይገኛል። የአማራ ክልል ህዝብ የሚታወቀው ሀገርን በመገንባት የተሻለ ነገር በመስራት ነው የሚታወቀው የአማራ ህዝብ። የአማራ ህዝብ ከዚህ ወደኋላ እንዲመለስ እያደረገ ያለ ኃይል አለ። ይሄ ኃይል በራስ ጥቅም ላይ ብቻ የተመሰረተ ኃይል ነው። አገርን ለመገንባት ጦርነት አይደለም የሚያስፈልገው፣ መስራት ነው መለወጥ ነው የተሻለ ነገር ማብቃት ነው ለማህበረሰቡ መስጠት ነው የሚሻለው እንጂ ጦርነት ማንንም ማንንም ህዝብ ማንንም አካል ገንብቶ አያውቅም። የተሻለም ጥያቄ አስመልሶ አያውቅም ጦርነት። ስለዚህ ይህን ጦርነት ትቶ አሁንም ቢሆን ህዝቡ ጋር በመነጋገርና አካባቢው ባሉ ወረዳዎች ጋር በመነጋገር እየገባ ማህበረሰቡንና ሀገርን መንግስትን ማገልገል የሚችል መሆን አለበት የሚል ይይታለን በላቀ የህዝብ ተሳትፎ የደማትና የመልካም አስተዳደር ችግሮችን